ይህ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አን ነፍሲ የሰጠው ወዶ፣ እንግዲህ ይህን ሰውዬ የሚለፈልፈውን ሰምታችኋል። የኮልፌ መቃብር ባለቤቱ አይታወቅም፣ በሰው ሐቅ የተዘጋጀ ቦታ ነው። ስለዚህ ሀጂ ሙፍቲ ደግሞ በሰው ሀቅ ቦታ ላይ አይቀበሩም። ዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝ እናርከፈክፋል። ከደቂቃዎች በፊት በኡስታዝ ያሲን ኑሩ ሁጥባ ላይ በሰራት ቪዲዮ ኡስታዝ ያሲን ኑሩ እንደዚህ ከፈራችሁ መጀመሪያ ፋችሁን ሰብስባችሁ አትቀምጡ። ኡመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም ያ ር ን መጅልስ ከተባረረ በኋላ መልሶ ለመግባት ፈልጎ አደብ የምትይዝ ከሆነ አደብ ትይዛለ። አለበለዛ ግን አደብ የሚያስይዘ አካል የስምናምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምስልዋሃብ አስተምሮት ማንም የፈለፈለ ነው። መጀመሪያ እየተባልክ ያለውን ነገር በደንብ መረዳት አለብን። በሰው ሃይማኖት ውስጥ ማን ግባ አለ? ቋንቋ ይቅርታ ርኩልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። ፈመን ሸረሐ አላሁ ሰድረሁ ሊልኢስላሚ ፈሁወ ዐላ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ የቻናል የክተታዎች ባላችሁበት የአላህ ሰላም እዝነት ረዲ ቸርነት ያለሻአላ ዛሬም ከምግቢ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ ኢስላማዊ ቪዲዮ አሉ እንሻ አላ እነዚህም ቪዲዮች በጋራ የምንመለከት ይሆናል እንግዲህ አሁንም ድረስ እያነጋገረ ያለው እንዲሁም ደግሞ አዳዲስ ጉዳዮችን እያስመለከተን ያለው የተቀዳሚ ሀጂ ኡመር እንድሪስ ሙፍቲ እንግዲህ ስርዓተ ቀብር ለምን ቤታቸው ይቀበራል፣ በሚል እንግዲህ ብዙ ነገር ሲነሳ አስተውላቸዋል፣ ተመልክታቸዋል። ከዚህ ጋር ተያይዞ አሁንም ድረስ ነገሩ አረገበም። እንግዲህ አንዳንድ አህባሾች እነ ኡመር ኮምቦልቻ ከመግቢያው ስትመለከቱ እጅግ የሚያሳፍር ተግባር እነ ሀሰን ታጁ በትላንትናው ዕለት እንግዲህ ከነሱ የማይጠበቅ በተለይ የእምነት አባት ነኝ የሚል ሼክ ነኝ የሚል ሰው በዛ መድረክ ላይ ወጥቶ ብዙ ነገር ሲያወሩ ሲቀባጥሩ ነበር። እንዲሁም ደግሞ የኮልፌው መቃብር ተሰርቆ ነው በሚል ብዙ ነገር ሲወራ ነበር። ለዛም ነው ጭምር ሙፍቲ ለብቻቸው የተቀበሩት። የተለያዩ ሀሳቦች ሲነሱ ነበረ። እንዲሁም ደግሞ ኡመር ኮምቦልቻ እንግዲህ ክህደቱን በአደባባይ እንዲሁም ደግሞ እዛ መድረክ ላይ ሆኖ ብዙ ሰዎች፣ ኡስታዞች፣ የተለያዩ ሼኮች በተሰበሰቡበት ክህደቱን አሳይቷል። እንግዲህ ምንድን ያለው ዋህብዮች ወንድሞቻችን አይደሉም እነሱ እንዲንዲናቸው ሚል የሚል እንግዲህ ሲናገር ተመልክታችኋል። እጅግ የሚያሳፍር ተግባር ነበረ። ከዛም አልፎ ደግሞ አንዲት ሴት ቺፎዚ የምትባለ በጣም ብሶባታል ወላሂ፣ እንጃ ኡስታዞችን ማብጠልጠል ተያይዘዋለች እንዲሁም ደግሞ በእኛ ጉዳይ የማይመለከታቸው የሌሎች እምነት ተከታዮች ዘመርኩንም ጨምሮ የኡስታዝ ያሲን ኑሩን ንግግር በሌላ መንገድ በራሱ መንገድ ተርጉሞት ህዝበ ሙስሊሙ አንድ እንዳይሆን ብዙ ነገር ለማድረግ የሞከረበት አጋጣሚ ነበር። በተለይ ከንግግሩ ሰምታችሁት ከሆነ ማለት ነው። ኡስታዞች ይህንን ተቃውመዋል። ኢንሻአላህ የተለያዩ ቪዲዮዎች አሉ የምንመለከት። እንዲሁም ደግሞ አንድ ግለሰብ ከዚህም በፊት ውሃብያ እንዲህ ነው እንዲህ ነው ብሎ የሌላ እምነት ተከታይ ሲናገር ነበር። ነገር ግን ያ ሰውዬ ድምፁን አጥፍቶ ነበረ ሲፈለግ ነበር በህግም እሱም ሳይገኝ እሱ ደግሞ በስተ መጨረሻ እኔ ያልኩት እኮ የአንድ እስልምና ሼክን አይቼ ነበረ ብሎ የኡመር ኮምቦልቻን ቪዲዮ አያይዞ የተለያዩ ነገር ሲያወራ ነበረ። በማያገባቸው እየገቡ የሚፈተፍቱ አካላቶችም አሉ። እንሻላ እነዚህ እነዚህም በጋራ የምንቃወም ይሆናል። እውነታውን እንዲሁም ደግሞ ተውሂድን የሚያስተምሩ ኡስታዞችን አላህ ይጠብቅልን ለማለት እወዳለሁ። እኛም ደግሞ ጭፍን አንከተል። ኮመንት የምሰጡ እንዲሁም ደግሞ ይህን ሀሳብ እጅግ በጣም የሚያሳፍር ነው። ወላሂ ቆም ብለን አይምሯችን የተሰጠን ልናስተነትን ነው እናስተንትን ለማለት ወዳለው ትክክለኛው መንገድ አላህ ሁላችንም ይምራን። የተለያዩ ኡስታዞች ያስተላለፉት መልዕክት አለ ያሉ እነሱን በጋራ የምንመለከት ይሆናል። አላብዛባችሁ፣ ቀጥታ ወደ ቪዲዮ ወስዶበት ይሄንን

እንግዲህ ይህን ሰውዬ የሚለፈልፈውን ሰምታችኋል። የኮልፌ መቃብር ባለቤቱ አይታወቅም። የሰው ሀቅ በሰው ሀቅ የተዘጋጀ ቦታ ነው። ስለዚህ ሀጂ ሙፍቲ ደግሞ በሰው ሀቅ ቦታ ላይ አይቀበሩም። በራሳቸው ሀቅ በሆነው መሬታቸው ላይ ነው የሚቀበሩት። አውጥተው ሊያቃጥሏቸው ይችላል፣ ጀናዛቸውን እና ሌላም ደግሞ ተረት ተረትን ሲለፈልፍ ነበረ። ቁጭ ብለው የሚሰሙ ሰዎች ደግሞ በጣም ከነሱ ከሱ በላይ ይገርማሉ። ምክንያቱም ይሄ ሰውዬ ተስፋ የቆረጠ ሰው ነው። ከመጅልስ የተባረረ ሰው ነው። ምንም አይነት የገቢ ምንጭ የደረቀበት የሆነ ሰው ነው። ስለዚህ ምናልባት አሁን የገቢ ምንጭ የሚያገኝበት የሃጂ ሙፍቲን ቀብር እዛ ቦታ ላይ በሚያመልኩ ሰዎች ገቢ ሊያገኝ ፈልጎ እሱን ለማመቻቸት አስቦ ሊሆን ይችላል። ይሄ ነገር ደግሞ የሚቃወሙ የሆኑ ሰዎችን ምናልባት ያው አፋፋቸውን የሚልበት ምክንያቱ አሁንም ሪዝቄን አታድርቁብኝ ይመስላል። በጣም በሚያጅብ በሚገርም መልኩ ይህን መልስ ሲሰጥ ትናንትና ከሃጂ በፊት ከሙፍቲ በፊት ትላልቅ ለሀገር ለአፍሪካ ብሎም ለዓለም የሚከብዱ ትላልቅ ዑለሞች ተቀብረው አሉ። የዛኔ አፋችሁ ለምን ተለጎመ? እነ ሸክ መሐመድ ራፊዕ አለይህ ራሕመቱላህ ተቀብረዋሉ። እነ ሃጂ ዘይኑ ሙቁና ተቀብረዋሉ። እነ ሸህ ሁሴን ያኖር መስጊድ ምክትል ኢማም የነበሩ ተቀብረዋሉ። ከዛ በፊትም ከዛም በኋላ ከነዚህ ዑለሞች በፊትም በኋላም የተቀበሩ በጣም ትላልቅ ዑለሞች ተቀብረዋሉ። የዛኔ በተሰረቀ መሬት ለምንድን ነው ሲቀበሩ ዝም ያላችሁት? መሬቱ የተሰረቀ ከሆነ የሌባ መሬት ከሆነ የሌባ ቦታ ላይ ለምን ተቀበሩ? የዛኔ ለምን አልከነከናችሁም? አሁን ላይ የሙፍቲ ጉዳይ ከነሱ ጉዳይ ለምን አንገበገባችሁ አንገሸገሻችሁ? የዛን እንደውም እናንተ እንትን ላይ ነበራችሁ፣ የመጅሊስ ባለስልጣን ነበራችሁ። ስለዚህ ይሄ በእናንተ ስር ይታደር ነበረ ኮልፌ የዛኔ እንግዲህ እናንተው ሌቦች እናንተው ተቀባዮች ነበራችሁ ማለት ነው። ምክንያቱም በዛ ሰዓት ላይ ከኮልፌ የሚገኘውን ገቢ ወደ ኪሳችሁ ታስገቡ ነበር። አሁን ይሄ ስለቀረባችሁ የተሰረቀ መሬት ለማለት ተገደዳችሁ። በጣም በጣም ወላሂ እንደው ፊታችሁ እንኳን ኑር የሌለው ንግግራችሁ ራሱ የማይጥም የሆነ ለዛ ቢስ የሆናችሁ እጅግ በጣም ሰው የሰለቻችሁ የሆናችሁ ቀብር አምላኪዎች ናችሁ። እንግዲህ አላህ አደብ የሚሰጣችሁ ከሆነ አደብ ይስጣችሁ፣ አለበለዚያ ደግሞ ኡማውን እንዳትከፋፈሉ አላህ እንደው የሚወስደው ቦታ ላይ ይሰዳችሁና መርሃባ ይህንን የፊትና ሸኽ ተብዬ ሰምታችኋል። አለ ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል። በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታተን ሙስሊሙን ከሙስሊም ጋር ለማባላት የራሱን ጥቅም ለማስከበር በተለይ ከመጅልስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይህ እልህና ቁጭቱን ወሃብያ፣ ወሃብያ፣ ወሃብያ በማለት ሙስሊሙን በተለያየ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል። አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው፣ ለሱ ትልቅ ድል ነው። ለምን ካላችኝ ይኸው እንደዚህ አይነት ነገሮችን እንዲናገር አድርጎታል። ተዚያ የሚደረግበት ቦታ ሰዎች ስለ አኼራ ስለ ቀብር አላህ ፊት ስለ መሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሀሜት፣ ዘለፋ፣ ወሬ፣ እንቶፈንቶ፣ ተረት ተረት እያወራ አላሁ አክበር ያስብላል። በሱ ዙሪያ ላይም የተሰባሰባችሁ ሰዎችም ደግሞ አንተ መካከል እንኳን አንድ ሰው አለይሰ ሚንኩም ረጁሉን ረሺድ፣ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም። በቃ ያለውን ነገር ዝም ብሎ በስማ በለው መከተል፣ አንተም ምን አይነት ምን አይነት የተረገምክ ሰው ነህ? ምን አይነት በሽተኛ ሰው ነህ? ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተውን ማረም እንጂ ድጋሚ ሌላ እንደገና ደግሞ ስተት መፍጠር ምን ይሉታል? አንተ ምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው። አንተ የምታስተምረው ቤትኛውን ቦታ ላይ ጥላቻን ነው ነቀፌታን ነው። ሙስሊም እርስ በርሱ እንዲባላ፣ እንዲጋደል፣ እንዲጫረስ ነው የምታደርገው። አንተም ብሎ ሸህ ደግሞ የአፈር ሸህ በዛ ላይ ከአፍህ የሚወጣው ብልግና ከአፍህ የሚወጣው መጥፎ ነገር ጠረን ራሱ አለው እኮ። አውዙ ቢላህ አደብ አደብ፣ ወላሂ ልትይዝ ለትይዝ ይገባሃል። ከዚህ በፊት ስላንተ ብዙ ተብሏል። ስላንተም ካንተ ጋር ያሉ አጋሮችህም ብዙ ተብሏል። ብዙ አልልም። አሁን አደብ የምትይዝ ከሆነ አደብ ትይዛለ። አለበለዛ ግን አደብ የሚያስይዘህ አካል አደብ ያስይዛሃል። ከደቂቃዎች በፊት በኡስታዝ ያሲን ኑሩ ሁጥባ ላይ በሰራውት ቪዲዮ ኡስታዝ ያሲን ኑሩ ሁጥባው ላይ በሙፍቲ ሐጂ ዑመር ኢድሪስ ቀብር ላይ እልባት ሊሰጠበት ወይም መፍትሄ ሊሰጥበት ይገባል ማለቱ ምን ማለቱ ነው ብላችሁ ብዙዎቻችሁ እየጠየቃችሁኝ ነበር። ኡስታዝ ያሲን ኑሩ በፌስቡክ ገጹ ላይ እንዳሰፈረው እልባት ወይም መፍትሄ እያለ ያለው የሙፍቲ ሐጂ ዑመር ኢድሪስን ቀብር ቆፍሮ ሌላ ቦታ መቅበር ሳይሆን ዑለማዎችና የሙፍቲ ሐጂ ዑመር ኢድሪስ ቤተሰቦች በመመካከር ሙፍቲ የተቀበሩበትን አካባቢ ለሌሎች ሙስሊሞችም መካ ቤተክርስቲያን መቃብር ማድረግ ነው። ሌሎች ሙስሊሞችም ሲቀበሩበት የተቀበሩ ሰዎች ቤተሰቦቻቸው እነሱን ለመዘየር በሚሄዱበት ሰዓት ለሙፍቲ ሐጂ ዑመር ኢድሪስም ዱዓ እንዲያደርጉ እንጂ ቀብራቸውን ስለመቆፈር አይደለም ብሏል። የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይህንና ለባብስ ትውልድ ሲጠባ ዝም ለናናይ እንወዳለን፣ እናከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል አባታችን ዱዓ ማረግን ነው እኛ ምንፈልግ። ይሄ መታረም ይኖርበታል። በጣም ነው እንደ ፈራችሁት። ታዲያ እንደዚህ ከፈራችሁ መጀመሪያ አፋችሁን ሰብስባችሁ አትቀምጡም ነበርም። ወሃቢያ የመጀመሪያው ታርጋ ምን እንደሆነ ታውቃላችሁ፣ ውሸት ያንን የዋሻን ውሸት ደግሞ በሌላ ውሸት ለመሸፈን ነው ሞከሩ እኛ ስንናገር እኮ በማስረጃ ነው። ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ የያዘውን ነገር ደግሞ መቼም አንተ ብታጠፋው ህዝብ ዘንድ አይጠፋ። እንደተመለከታችሁት ነው እንደሰማችሁት ነው። እሱ ያ ሲኖሩ እያለ ያለው እሳቸው ተነጋግረን ከመጅሊሱ ጋርና ከቤተሰብ ጋር ሙስሊም መቃብር መቀበር አለባቸው ነው ያሉ እንጂ እቤታቸው ሌላ ሰው መጥቶ ይቀበር ሌላ ሙስሊሞችም ይቀበሩ አላል። ይሄ ቃል በቃል የተናገረውን ነገር እየሰማችሁ ነው እንደዚህ አይነት ቡችሎች ደግሞ የመጡ በአሁኑ ሰዓት ነገሩን ለማድበስበስ እየሞከሩ ነው ያሉት። የህዝቡን ቁጣ ተመለከታችሁ። ስትገሉን ስታፈናቅሉን ከመስጊዳችን ከቀያችን ዝም ተብላችሁ ነበር አይደለም። ሁሉም ነገር ኮ ጊዜ አለው። ኢንሻ አላህ ምናልባትም አሁን ደግሞ ጊዜያችሁ ደርሶ ይሆናል የመጥፊያችሁ። ገባችሁ አይደለም? ስለዚህ አሁን ምንም ማስመሰሉ ወይ ደግሞ ማለባበሱ መሸፋፈኑ ነገርን በነገር አያስፈልግም። እኮ ለማለት የፈለገው መጀመሪያ አስባችሁ አትናገሩ እንዴ! ሰው ከሰው ጋር እንኳን ቁጭሎ ቤት ውስጥ ሲያወራ እኮ አስተውሎ መናገር አለበት፣ እንኳን አይደለም ሶሻል ሚዲያ ለህዝብና ማለት ነው። ትልቅ ሰው አይደላችሁ እንዴ እናንተ ያወራችሁትን ትላንትና በሌላው ውሸት መሸፈን የምትፈልጉት? የአሁን ትውልድ ነው እንደዚህ የሚሰማችሁ አይደለም እኮ እያንዳንዷን የምትናገሯትን ነገር በማስረጃ ነው የሚያስቀምጣት። አላኩል ያህል እናንተ ብታስቡም የማይሆንና የማይሳካ ነገር ነው። ሀገራችን የሁላችንም ሀገር ነው። በሀገራችን ደግሞ እኛ ምንም ድንበር የምናልፈው ነገር የለም። ነገር ግን ሀታ ኡለሞች እንኳን ሞተው ሬሳቸው በክብር የማይቀበርበት ፖለቲካ አደረጋችሁት እኮ። ጭራሽ ኖረውም መከራቸውን ስታሳዩዋቸው አንዴ ሽጉጥ እየደቀናችሁ በቢሮቸው ስታስፈራሯቸው ከሞቱ በኋላም ደግሞ እዚ ይቀበሩ እዛ ይቀበሩ እያላችሁ ሬሳ ልታንገላቱ መብታቸው ነው ግቢ ውስጥ መቀበር መንግስት ነው የፈቀደላችሁ እናንተ ማን ስለሆናችሁ ነው ከዛ ውስጥ ወጥተው እዛ ይቀበሩ ብላችሁ ማን እንደተደረገ ነው የምታደርጉት ስንት ኦለሞች መሻይኮች የሉም እንዲ በየሀገሩ እነሱ በፈለጉትና በመረጡት ቦታ ይቀበሩ እናንተ ነገሩን ሁሉ ፖለቲካ ማድረግ ፈለጋችሁ? ትውልድን ልታጠፉ የፈለጋችሁት እናንተ እንጂ እኛ አይደለም። ገባችሁ አይደለም? ሌላ ሰዎች መቃብሩ መጥተው እነሱ መቃብር እንዲቀበሩ ነው ያለው። ኧረ እባክህ፣ እሳቸው ግቢ ውስጥ ምን ስለሆኑ ነው ሌላ መቃብር ሰዎች ሲሞቱ መጥተው የሚቀበሩት? የመቃብር ቦታ አላችሁ አይደለም? ዳሚ ሙፍቲና አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝ እናርከፈክፋል አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹ። እስቲ ይህ ቪዲዮ በደንብ ኮፒ ሊንክና ሼድ እያደረ አባ ገባ በማያገባ ነገር ጥልቅ ብለ ምን አስገባ ጠየቅን። እኔ እኮ በማይመለከታችሁ ነገር ጥልቅ ብላችሁ የምትገቡት ነገር ነው። እኔ ደግሞ ይሄ ሰው ይገርመኛል። ብዙ ጊዜ ሙስሊሙን ሊከፋፍል ይሞክራል። አንተ ከአንተ በላይ እኮ አይምሮ ያለን ሰው ነን ገብቶሃል አይደል አንተ በአንተ አይምሮ በአንተ ጠባቧ ፖለቲካ ሙስሊሙን እርስ በራሱ ልትከፋፍል አንዳንዶቻቸው ወጥታችሁ ለዚህ ዋችሁ ሰታችሁናል ለእስልምና ይጠቅም ይመስል እንደዚህ አይነት ቆሻሻና እንደዚህ አይነት የወረዱ ሰዎች የእነሱ መላላጫ ሆንን በነገራችን ላይ ትቃጠላታለህ እንጂ አንተ ወይም ደግሞ እናንተ በምትፈልጉት መንገድ መቼም ቢሆን አይሳካላችሁ ስለዚህ መጀመሪያ ራስ ጋር ያለው ነገር አጽዳ። ስለኛ ደግሞ በማይመለከታችሁ ነገር ጥልቅ ብላችሁ አትግቡ። ሼር እያደረጋችሁ ደግሞ አድርሱለን።